የቤተሰቦች እንዴት ናችሁ? ያው እንግዲህ ዛሬ አንዳንድ ጥያቄዎች ጠይቃችኋሉ ብላ ከመሄድ በፊት ከመሰናበቴ በፊት እናንተ ላይ ያየው ጥያቄ አለኝና፣ ቅሬታም አለኝ፣ ደስታም አለኝ ብላለች። ያው አንዳንዶች ተከታተሉን። አዲስ ለሆናችሁ ደግሞ ሰብስክራይብ ማድረጓል እንዳትረሱ። ውድ የአስቴር ቲዩብ ቻናል ተከታታዮች ሁላችሁንም እንወዳችኋለን። ዛሬ እንግዲህ በአካል ተገምታ ኢንተርቪው ታደርገን ነው። አንዳንድ ነገሮች እንደው አዲስ ሙሽራ በል ነው ሙሽራ አይጠየቅም። ሙሽራ ያለውን ማረግ የፈለገውን ነገር ማብላት። ሳሁላ ጥያቄ ጥያቄ ምንድነው ጥያቄው? ገና ወር ባልሞላ ሰዓት ጥያቄ ለሙሽራ በጣም ይከብዳል በጣም ይከብዳል። እንደ ትላለህ ምን እንደሆነ ጥያቄው። የሚመለስ ጥያቄ አለ፣ የማይመለስ ጥያቄ አለ። መቼም ጥያቄ እንደጠየቀው አይደለም የሚመለሰው። ሳውላ አይዋ፣ ዳዊ ወደ ጥያቄሽ። ኦኬ፣ በመጀመሪያው ሰላም ልበል እና ታዲያ እሺ። ሰላም ሰላም፣ ውድ የስቶዮ ተከታታዮች እንዴት ናቸው? ደህና ናቸው እናለሁ። እግዚአብሔር የተመሰገነ ሰብስክራይብ የምታደርጉኝ ላይክ ሼር የምታደርጉኝ ከልብ አመሰግናለሁ። ረት እና ቅሬታ ትንሽ ስላለኝ ነው ለዛ ነው። በመጀመሪያ ማለት ነው ጥያቄ መጀመሪያ ጥያቄ ምንድን ነው? ኮሜንት ላይ ብዙ ሰዎች እህትና ወንድሞች ናቸው ብሎ ብዙዎቹ ያወራሉ። ለእነሱ ምን መልሳላችሁ? አንተ ተመለሻለሽ። መጀመሪያ አሰበለሽ ኮሜንታኮሮች ሰውም ትክክለኛ ነገር ሲሰራ እነሱ በተገልባጭ ነው እንጂ የሚሰጡት ትክክለኛ ኮሜንት ከመቶ ቢያንስ ሰባት ከደ ነው የሚመልሱት እንጂ ሙሉ በሙሉ ትክክለኛ መልስ አይሰጡም። ስለዚህ አልፈርድባቸውም ማለት ነው። ለሁለተኛ ነው ለመጀመሪያ ጊዜም እንደዚህ እያሉ ነው። መጨረሻ ላይ የሚያሳምን ነገር ተናገር ሲሉ ያው ቪዲዮ ሰራሁላቸው። ከዛ በኋላ አመኑ ማለት ነው። ሲቀጥል፣ ሁለተኛው ደግሞ ሁሌም አብረን እየሰራን ነው። ትንሽም ትልቅም ቢሉኝ አይደንቀኝ፣ አቱም በራሴ ነገር ስለማቆ ለበራሴ ስለምኮራ ማለት ነው። ትክክለኛ እኔ ደግሞ ማለት ነው ኮሜንቴሮች አለማነ ማድነቅም እችላለሁ ሎ አደንቃችኋለሁ። ምክንያቱም ማወቅ የምትፈልጉትን ነገር እየጻፋችሁ ነው ያላችሁት፣ መልስ ደግሞ እኛ እየሰጠን ነው። ኮሜንት ላይ ባንመልስላችሁ ቪዲዮ እየሰራን ነው። ዩቲውብ ላይ ቪዲዮ እንሰራለና ቲክቶክ ላይ ግን ብዙም አናወራም፣ ምክንያቱም ቲክቶክ ሀሳብ አትጨርስም። እኛን ትክክለኛ ህይወት የት ናችሁ የት ናችሁ፣ ምንድን ነው የሚሰሩት? የት ናቸው አብረው እየኖሩ ነው አብረው አይደለም ለማለት ኮሜንት ላይ መልስ መስጠት ስለማንች መልስ የሚያገኘው ዩቱብ ቻናል ነው። አስዋብ ሰይድ ብላችሁ ብትገቡ ስለ እናሱ ታገኛላችሁ። ፋፊራ እያ ብላችሁ ከገባችሁም እኔ እናሱ የምን ስራዎች የቀን ስራዎች አሉ እዛ ላይ ታገኙናላችሁ። በኮሜንት መመለስ አለመመለስ ተገቢ አይደለም ብዬ ነው ማስበው። ግን ማየት ማመኑ አብረን እየኖርን ነው። አስቴርም ይኸው መጣለች ዛሬ አንድ ቤት እየኖርን አይታናለች። ባልና ሚስት አንድ ቤት ሲኖር ያ በቃ እንትኔ መታመን፣ በቃ በዛ ነው፣ በቃ መታምኑ ነው፣ በዛ ነው። እኛ በቃ ባልና ሚስት ነን፣ እህት ነው ወንድሙ አይደለንም። ያቺ ሁለተኛ ጥያቄ በመጀመሪያ እንዴት ተገናኛችሁ? አንድ ዓመት ሳይሞላ ጥያቄ ይጠየቃል። ያለ መልስ እኛ የተገናኘነው በሰው ላይ ነው። እንደዚህ በስልክ ምናምን ስናወራ ስናወራ ድምፅሽ ያምራል ምናምን አልኳት። ረባክ ምናምን አለች። እኔ ደግሞ ጓደኛ ስለሆነ ልጁ ቁጥሯን ተቀበልኩኝ። እንደዛ ያልኩሽ ልጅ ምናምን ስላት ወይ ረባክ እንደዚህ አይመቸኝም፣ መጀናጀን እንኳን አልወደም። ያው ለቁም ነገር ከሆነ ማንነት ንገረኝና ማውራት እንችላለን አለችኝ። እሺ ያልኳት፣ በዛ መልኩ ወደ አራት ወር አብረን አወራን። መጨረሻውን ደግሞ እሷ ትናገር። ካራክተራችን ነው ትውቃችን ካራክተር በፊት ነው። በሰው ነው የተዋወቅ ነው። ያው ሰው እንደሚታወቀው በስልክ ቁጥር ነው በሶሻል ሚዲያ ምናምና ለምን ጀመር ቲክቶክ ላይም አላየሁትም። ስልክ ተደዋወልን፣ አወራን፣ በቃ ወሰን፣ ተጋባን፣ አለቀ። ይሄ ነው ሰው እንደሚ ማንኛውም ሰው እንደሚገናኘው።

እንደ ትልቅ ሰው የሚያስብ ከሆነ ያው ልጅ የሚባላል፣ ከነሱ ዝቅ የሚያደርገኝ ነገር የለም። ሲቀጥል ደግሞ እድሜውን ያው እንደማንኛውም ሰው ነው። አይታችሁም መገመት ትችላላችሁ። አስራ አራት ነኝ እንግዲህ እና ው የምትፈልገው ደግሞ ትልቅ ሰውናል ፂማ አውጥቻለሁ ያው መዋሸት አይቻልም። መዋሸት አይቻልም ግን እኮ እኔ ችግር የለብኝም። ስለ ኮሜንቶች፣ ስለ ሌላ ሰው እኔ ጣጣ የለኝም ማለት እኔ እውነቱን ነው የምትናገረው። የእድሜ እድሜ ለፍቅር ገደብ አይሆንም። ዋናው ስምምነት፣ ዋናው ፍቅር፣ ዋናው አስተሳሰብ። ሰው ሁላ አንድ ቤት ለመኖር አይደለም። የትዳር አጋሪሽ አይደለም፣ እና ማንኛውም ሰው አንቺ እሱን ካላሰብሽለት፣ እሱ ለአንቺ ካላሰበልሽ፣ አብራችሁ መኖራችሁ ነጠመኑ ማለት ነው። የሰው ልጅ ሳሰብ ይኖረዋል አንድ ቤት ሲኖር እሺ ብለህ ታልፋለህ። እንግዲህ ኦኬ፣ ስንተኛ ነው ደግሞ ወደ አምስተኛ? ቋራ ተቀበለ። አዩ ያላ ይሄ ጥያቄ ነው። ከዛ ልጆች መውለድ፣ ከዛ ቤተሰቦችን እኔ እኔ ደረስኩ በደረጃ ማለት ውስጥ ይሄ ነው። በቃ የኔ ዓላማ ይሄ ነው። ከጤና ጋር ማለት አንድ ለያይ ስላለ መጀመሪያ የሴት ልጅ ኩራቷ እና ሁበቷ ትዳር ከያዘች በኋላ ትልቁ ዓላማ መስራት ሳይሆን መውለድ ነው። አረ ስለዚህ እኔ ደግሞ በአመት መንታ ልጆች እንዲሰጡ ይጸልዩልኝ፣ ያዙልኝ። ኖ መጀመሪያ ስራ ያው፣ ከዛ ግሬሎም ስራ እስካሁን ሰራን። ለማንም አልወጣም። አሜሪካ ከሆነ ችግር የለውም። አሜሪካ ያው

በቃ ችግር በዓመት ሁለት መንተብ እያለሁ ከዛ ሲቀጥብ ያው እኔ ህልሜ ዘጠኝ ልጆች እንዲኖሩኝ ይአረገታንጫጫ ይውላችሁ ልጅ የመውለድ እኛ እናስባለን፣ አላህ ያሳካዋል። አላህ የሰጥንን እንቀበላለን። እኔ መገደብ አልችልም፣ አላህ ከሰጠኝ ልጆች እንዲኖሩና እንፈልጋለን በጥቅል እሺ። ሲቀጥል ጥያቄው አላለቀም። እሺ እሺ፣ ሁለተኛ ሚስት ለማግባት እውነት ለማናገር ወንድ ልጅ ልቡ ነው። ልቡ ትልቅ ከሆነ አራት ማግባት ይችላል። ደግሞ በነብዮቻችን ረሱል ሰለላሁ ዐለይሂ ወሰለም መንገድ ብንከተል ያው እነሱም አራት ስለገቡ በእነሱ መንገድ አራት ማግባት እንችላለን፣ በእስልምና በኩል ማለት ነው። ሳሳይ ፉክክር ምናምን ሳይሆን ሌላ ነገር ሳይሆን ፍላጎቴ ነው። አሁን ተጠቀለላል። አትተቀለልም ትላለህ። ዝጋማ ዝጋ። ጭቅጭቅ ሳይሆን ጭቅጭቅ አይደለም። እኛ ወኔ ሁለት ሳይሆን አራት ማግባት ፍላጎት አለኝ። ዝጋ ማለት ነው። ትራስ አያ ሁለታችን ወይ ጥያቄ የሚያካትተው ማለት ነው። በአሁኑ ሰዓት ለሀገራችን ምን ታስባለች? ፍቅር፣ ደስታ፣ አንድነት፣ ሰላም። ሰላም በቃ ለሀገራችን እንደሰላፍም እንፈልጋለት ምናምን ችግር የለውም። ገር የምመኘው አንደኛና አንድ ነገር ሰላም በቃ። እኔ ሰላም እፈ ይህ የሚወራው ነገር በዚህ መስማት አልፈልግም። ሞተ፣ ተፈረጠ፣ ተፈነቀረ የሚለውን ይሄን መስማት አገር ሰላም ሆኖ ኔትወርክ ተከፍቶ ቤተሰብ ጋር የምንገናኝበት ለሀገሬ እኔ ሁሌም ሰላም እመኛለሁ። ለሀገሬ እኔ ሰላሟን ይመልስላት የድሮ መተሳሰብን ይመልስልናል እናም ቀጣይ ስ ከምንገናኝ ሰላሙን ሁሉ ተመኝ የምላችሁ፣ በዚህ ደግሞ እናከብሻለን። ያጠፋኑ ነገር ካለ ያልተመለሰ ነገር ካለ እንዳይከፋሽ ችግር የለውም። ስለዚህ አስቲዬ አንቺ ሲዳሪ እንኳን ብቅ በይ ሰላም። መጨረሻ ላይ እንደዚህ ተው በአእምሮባት ማለት ነው። በአበሻ ቀሚስ ውብ ሆና ማለት ነው። እኔ ከሚሱን አውጥቼው አልጨንቆኝ።